ጊዜ ሕይዋን ለያት አላቸው። ዲና እንዴ ተኝታለች እኮ አትቀስቅሳት፣ አለችው አዳም ፈጽን ብሎ እሺ አልቀሰቅሳትም አይቻት ብቻ የሚመጣው ብሎ ሄደ። የመኝታ ቤት በሩ በቀስታ ከፍቶ ገባ። ሕይዋን አልጋ ላይ ተኝታለች። እሷን ሳያት ሁሌም እንደሚፈዘውና ወደ ትዝታ እንደሚናጉ ደግሞ ነው አደገው የተፈጠረለት ያለውን ጊዜ አስታወሰ። ጠዋት ሂዋን ቁርስ ሰርታ ቁርሳቸውን በሉ። ከዛም አዳሜ ስራ ስልክ ተደውሎለት ሊወጣ ሲል ሂዋን አደራ ክፍል ሃያ አንድ ይህም ብለን ነበር። ዛሬም እንደሚከተለው ክፍል ሃያ ሁለትን አስቀጥሏሉ እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ትጠይቃሉ። ቪዲዮውን ስጀምሩት ሼር ላይክ እያደረጋችሁ አበረታቱኝ። ሼር ላይክ እያደረጋችሁ ለምታበረታቱ እጅግ በጣም ነው የማመሰግነው። ክብሯና ክብሯት የዚህ ቻናል አድማሽ ተመልካቾች እንዲሁም በዓለም ዙሪያ ለምትገኘው የሰው ዘር በሙሉ ሰላማችሁ ይብዛል እያልኩ እነሆ ዛሬም በፕሮግራማችን ተገናኝተናል። አብራችሁ ቆዩ። አዳም የሥራ ስልክ ተደውሎለት ሊወጣ ሲል ሂዋን አዳምዬ፣ አለችው። ወዬ ማሪ፣ አላት ሔዋን ዓይናይኑን እያየች ወገቡን በፊት በኩል ጥብቅ አድርጋ አቅፋ፣ ዛሬ ማታ አራት ቤት ውስጥ በጥሩ ሁኔታ ሠርቼ ምርጥ የሻማ ራት ላዘጋጅ ፈልጌ ነበር፣ ግን ብር ያስፈልገኛል። ባል ነግርህና ሰርፕራይዝ ባደርግህ ደስ ይለኝ ነበር፣ ግን በድንጋጤ ትሞትብኛለህ አለችና ሁለቱንም አይኖችም በየተራ ሳመቻቸው። አዳም ግንባሯን ስሟት ፍቅር አረግሻለሁ አፈቅርሻለሁ፣ ህይወቴ ነሽ፣ ሁሉ ነገሬ ነሽ፣ በተለይ በተለይ ደግሞ አለሜ ነሽ። አንቺ አንቺ አንቺ ማለት ህዋኔ ማለት አለሜ ነሽ እያለ አቅፏት አሽከረከራት። ህዋን እኔም አፈቅርሃለሁ አለሜ ብላ ጮኸች። ከዛም ከንፈሯን በመዝለል ፊቷን ምንም ቦታ ሳይቀረው ሳማት። እሷም ልክ እንደሱ እያፈራረቀች ፊቱን ከሳመችው በኋላ እጁን እና ልቡን ያለበትን ቦታውን ሳመችው። ከዛም ብሩን ሰጥቷት ሄደ። ህዋን አዳም ከበር እስኪወጣ ድረስ በአይኗ ሸኘችው። አዳም ከስራ ወጥቶ ወደ ቤት እየተመለሰ ሳለ ስልኩ ጠራ። ጌዲዮን ነበር። ሄሎ አለ ጌዲዮን በሞቀ ድምፅ። ስም አሳቱ ጠበቃዳም እንዳትፈታተን፣ ይነግሬክ አልሰማ አልከኝ። ስለዚህ ለዚህ ድፍረትክ ትንሹን ቅጣት ክን ማለት ሽልማት ክልሰጥህ አሁን በዋትሳፕ ቪዲዮ እደውልልካለሁ፣ አለና አነሳውና ሽልማቱን አየው። ትደውላለግ ብሎ ስልኩን ዘጋው። አዳም ስልኩን አወጣና ዳታውን አበራ። ወደው ስልኩን ቪዲዮ ጠራ፣ አነሳው ጌዲዮን ፊቱን አሳየው። ካላገጠበት በኋላ ሂዋን አስፋልት ልትሻገር መኪና ስታልፍ አያት። ከዛም ጌዲዮን ሹፌሩን በልግጫት የአደጋ ቦታ ስትደርስ የሚያመጣክ ሰው አለ። አዳም አይሆንም ብሎ ጮኸ። ከዚያም ሾፌሩ በፍጥነት እግረኛ መንገድ ላይ ወጥቶ ሂዋንን ገጫ። ታዳም ፈዞ ቀረ፣ ራሱን ሳተ። ከደቂቃዎች በኋላ ሲነቃ በሰዎች ተከቧል። ሂዋኔ ሂዋኔ፣ ጋር ውሰዱኝ፣ ሂዋኔን በመኪና ገጩብኝ። የመኪና አደጋ የደረሰባት ቦታ ካወቃችሁ ንገሩኝ አለና ከወደቀበት ብድግ አለ። ወዲያው ይሁን የመኪና አደጋ ደርሷል ተብሏል። በእርግጠኝነት ያነው ሴት ናት የተገጨችው። ተረጋጋ፣ እንወስድሃለን ብለው እጅና እጁን ያዙት። አንደኛው ወደ አዳም ጆሮ ጠጋ ብሎ ጌዱን ሰላምታ ከኛ ጋር ልኮልሃል አለው። ከዛም በሃይሮፍ መኪና ይዘውት አደጋ ቦታ ወሰዱት። እስኪደርስ ግን ከማንም ጋር ምንም ነገር አላወራም። ቦታ ላይ ሲደርስ ሂዋንን በቃሬዛ አንስተዋት አምቡላንስ ውስጥ አስገብተው ሊሄዱ ሲሉ ደረሰ። አዳም እኔ አብሬያት ሄዳለሁ፣ ቆይ ቆይ እያለ እየጮኸ በለቅሶ ታጅቦ እየሮጠ አንቡላንስ ውስጥ ገባ። አዳም ከትዝታው ባነነ። ይህ ባነነው ክፍሉ ስትገባ ያላያትን ዲና ጀርባው እንደለቅ ስታደርገው ነው። አዳም እያለቀሰ ነበር። ዲና አዳምን ስታይው እጅግ በጣም አሳዘናት። ከዛ ና አዳም ማውራት አለብን ብላ እጁን ይዛው ከክፍል ወጣች። ዲና አዳምን ወደ መናፈሻው ይዛው ሄደች። ከዛም ቀና ብላ እያየችው፣ ሂዋን ድንገት ከእንቅልፏ ከነቃች የምናወራውን እንዳትሰማን ነው እዚህ የሆነው ብላ ወደ ዶክተር እና ቦስ ወሰደችው። እ ምን መሰላችሁ ሂዋን ስላለፈው ህይወቷ መጠየቋ ጥሩ ነገር ነው። ማለቴ ያው አእምሮዋ ለማስታወስ በሚጥር ጊዜ የማስታወስ እድሉ ከፍተኛ ነው። ነገር ግን ታስታወሳችኋት ላለፈው ህይወቷ አእምሯ ሰርቶ በራሱ ሳይመለስ እናንተ ከመለሳችሁላት ትንሽ ታስታውሳለች ግን በድጋሚ መርሳት በሽታ ይይዛታል። በድጋሚ ከያዛት ደግሞ እስከ መጨረሻው አታስታውስም። ስለዚህ ተጠንቀቁ አሉ። አዳም መቼን የምታስታውሰው ታዲያ እስከ መቼ እንዲህ የምንቀጥለው አለ? ዶክተሩ በቅርብ በቅርብ ሙሉ ለሙሉ ታስታውሳለች አሉት። አዳም በጣም ተደሰተ። በጣም ዲናና ቦስም እንደዛው፣ ሁሉም በጣም ተደሰቱ። አዳ መጣው ብሎ ወደ ኩሽና ሄዱ። ዛሬ ለየት ያለ ምግብ እንዲዘጋጅ ለሰራተኞቹ ነገራቸው። ወደ ፓርኩ ተመለሰ። ዛሬ ሁላችሁም እዚህ እናሳልፋለን፣ ለሰራተኞች ምግብ እንዲያዘጋጁ ነግሬያቸዋለሁ አላቸው። ቦስና ዲና ጥሩ ጥሩ ሀሳብ ነው አሉ በአንድ ድምፅ። ዶክተሩም እሺ ጥሩ፣ ግን እኔ አንድ የሚጨረሰው ስራ አለኝ፣ እሱን ጨርሼ እመጣለሁ ሲሉ፣ አዳም እሺ በቃ ሲመጡ ዶክተር ሉሊትን ከተመችወት ይዘዋት ይምጡ አላቸው። ከዛም ዶክተሩ እሺ በሉ፣ ሊሄድ በኋላ እንገናኛለን ብለው ሄዱ። አዳም በጣም ተደስቷል። ያለ እረፍት እየሳቀ ነው። አንዷ ሰራተኛ በኃይለኛ ድምፅ አዳም አዳም ሂዋን እየጠራችህ ነው፣ አለችው። አዳም ለምን? እሺ መጣሁ ብሎ እየሮጠ ወደ ሳሎን፣ ከዛ ወደ ሂዋን መኝታ ቤት በር ጋር ሄዶ አንኳኳ። ክፈተው አለችው ሂዋን። አዳምን በሩን ከፍቶ ሂዋንን ሲያት በጣም ደነገጠ። አዳም ወደ ሂዋን ተጠጋ። ፊቷ ልክ እንደ ቲማቲም ቀልቶ! አልቅሳ አይኖቿ ኳስ አክሏል፣ ጸጉሯ ተንጨባሯል። ያረገችው ሹራብ አውለቃ የስረኛውን ቦዲ ከአንገት ውስጥ አንስታ እስከ ሆዷ ቀደው ነበር። ህዋን እንደዚህ ሆና ማየት የማይችለው አዳም በድንጋጤ ፈዞ ቀረ። ህዋን በፍቅር አይን እያየችው አልጋው መታ መታ አደረገችው እና ና ተቀመጥ እዚህ ጋር አለችው። የሰማት አይመስልም። ህዋን በድጋሚ ጮክ ብላ አዳም እና እዚህ ቁጭ በል እያልኩ አይደል አለችው። አዳም አሁንም ከፍዘቱ በፍጥነት ነቅቶ ፈጠን ብሎ ተቀመጠ። ህዋን ራሷን አመቻችታ አዳም የአዳም ታፋዎች ላይ ጋደም አለች። አዳም ምንም ማለት አቃተው፣ ብቻ ዝም ብሎ ከአይኑም እምባ ይፈስ ይፈሳል። ከዛም የፈሰሰውን እምባው ህዋን አይን ላይ ቁልቁል ወርዶ አረፈ። ህዋን በቀስታ ከተጋደመችበት ተነስታ ጥምጥም ጥም ብላ አቀፈችው። አዳምም ጥብቅ አድርጎ አቅፋት ማልቀስ ጀመረ፣ ለቅሶ ድምፅ አወጣ፣ የህዋንም ለቅሶ እንደዛው። ምን ነክ? እባክህ ንገረኝ፣ እባክህ ሰላም ነክ፣ እሱን አውቃለሁ። ደስታዬ ነክ፣ እሱን አውቃለሁ። ግን ለኔ አንተ ምን ነክ? ቢያንስ ምን እንደሆንክ ንገረኝ። ለኔ ክፉ ከነበርክ ነገረኝ፣ ግድ የለኝም አለችው። ከእቅፉ ሳትወጣ ለመነችው፣ ይበልጥ ጥብቅ አርጋ እያቀፈችው። አዳም ሊነግራት ፈለገ፣ ግን ዶክተሩ ያለውን አስታወሰ። ዝም ብሎ አቀፋት። ሕዋን ከእቅፉ ወጥታ በእጇ ግጥም አርጋ ጉንጩን ያዘችው። ቅድም ቦስ እንዲህ ጥብቅ አርጉ ይዞኝ፣ አይን ላይን ተገጣጥመን፣ ግን የእሱን አይን ሳዩ ልክ እንዳንተ ልቤ አልመታም ለምን እንዲሆነ ቱ በቃ እንደማትነግረኝ አውቃለሁ፣ በቃ ዝም ብለከቀፈኝ ከቀፈኝ ብላ ለረጅም ሰዓት ተቃቅፈው ቆዩ። አዳም ሕይዋን ከእቅፉ አወጣትና አይን አይኗን እያያት ዛሬ በጣም ልንደሰት ነው የሚገባው፣ ጥሩ ዜና ሰምቻለሁ። እባክሽ ሔዋን፣ አትናደጅ፣ ለኔ ስትይ የምንደሰተው ለአንቺ ነው የእኔ አለም አላት። አዳም ወደው ደነገጠ፣ ሕይዋንም እንደዛው ህይወን ፈገግ ብላ የመጨረሻውን ቃል ክንድ ገምልኝ እዋክ አለችው። አዳም ግራ ገብቶ ተጸጣላት። ህይወን እንዲነግራት በጉጉት አይናይኑን ማየት ጀመረች። የህይወን መኝታ ቤት በር ተንኳኳ። ዲና ነበረች። ስትገቡ አዳምና ህይወን እጅግ በጣም ተጠጋግተው ነበር የተቀመጡት ውስጧ በጣም ደስ አላት። ፈገግ ብላ ወደ እነሱ ተጠግታ ተጠጋ እንዲሉላት በእጇ ፈልቅቃቸው መሀላቸው ገብታ አቀፈቻቸው። በሶስቱም ውስጥ ደስተኝነት ይታያል። ትንሽ ደስተኝነት፣ ብዙ ሀዘን፣ ትካዜ፣ ፍቅር፣ ጭንቀት፣ ብዙ ነገሮችን በውስጣቸው እያስተናገዱ ፊታቸው ላይ ፈገግታ ነግሷል። ዝብርቅርቅ ያለ ስሜታቸው ወደ ጎን ገሸሻ አርገው ተቃቅፈው ብዙ ደቂቃዎችን አስቆጠሩ። ዝብርቅርቅ ያለ ስሜታቸው ወደ ጎን ገሸሻ አርገው ተቃቅፈው ብዙ ደቂቃዎችን አስቆጠሩ። መተቃቀፍ ጭንቀትን ያስረሳል። ዴና ከያቀፋቸው ወጣችና ብሉ ዛሬ ሀዘን የለም ደስታ ብቻ ነው፣ እባካችሁ ተነሱና ነቃ በሉ፣ አሁን የምነግራችሁ ትዕዛዝ ነው። አዳም ተነስና ሻወር ውሰድ በተነስ አለችና እጁን እንዲነሳ ጎተተችው አዳም እሺ ብሎ ተነስቶ ሄደ ዲና ሂዋን ጎን ተቀመጠች የህዋንን እጅ የያዘችው እና በይ አንቺም ተነሽ የአይኖችሽን እብጠት ለመቀነስ ሻይ ቅጠል አይንሽ ላይ ያደርግልሻለሁ ከዛ ይሻልሻል ምርጥ ልብስ አለብስሻለሁ ከዛ በፊት ግን ሻወሩ ሰጅ እንደውም ዛሬ እኔና አንቺ ትንሽ ገንዳ ውስጥ ገብተን ጊዜ እናሳልፋለን። አሁኑኑ ገንዳውን በጥሩ መልኩ አሳምረዋለሁ። ይህን ውደት አለቻት። ሄዋን መስማማቷን በአገጯ ምልክት ሰጠቻት። ዴና ወደው ሄዳ ሻወሩን አስተካክላ ሂዋንና እሷ ገንዳ ውስጥ ገብተው ጥሩ ጊዜ አሳለፉ። ሂዋን ጥሩ ሀሳብ ላይ ነች፣ ድብርታ ለቀቃት። ዴናም ተደሰተች። ብዙ ነገሮች አወሩ። ሄዋን በዲና ቀልዶች በጣም ስትደሰትና ስትዝናና ቆየች። ዲናም በእርሷ ቀልድ እንደ አዲስ እንደ ሰማቻቸው ሳቋ ስታቀልጠው ነበር። ሁለቱን ጆሮ ጥሎ ለሰማቸው ሁነኛ የኮሜዲ ፊልም እያዩ አሊያም ደግሞ ሰው እየኮረኮራቸው የሚመስል ደግሞ ወይም እርስ በእርሳቸው እየተኮራኮሩ ይመስላል። ሻወር ቤቱ ላይ የራሳቸውን የሳቅ ድግስ አዘጋጅተው እየተዝናኑ ነው። በሕይወታችን ውስጥ ምንም አይነት ሀዘን ላይ ብንሆንም የሚያስቅ ነገር አይተን አለመሳቅ ወይንም ምንም አይነት ደስታ ላይ ሆነን የሚያስለቅስ ነገር ካለ አለማልቀስ አይቻልም። ሕይወት እንዲህ ናት። በሕይወታችን ውስጥ ሳቅ፣ ለቅሶ፣ ሞት፣ ፍቅር፣ መወለድ እና ሌሎችም የሕይወት ግዴታዎች ናቸው። ለዛም ነው ዲናና ሄዋን ከሀዘናቸው ወጥተው እንዲህ በሳቅ የታጀቡት። ምንም ነገር መርሳት ባንችልም መውጣት ግን እንችላለን። ይህ የህይወት ግዴታችን ነው አለ አይደል? ልክ እንደ ትእዛዝ ነገር አለ። አዳም የሄዋንንና የዲናን ከልክ ያለፈ ሳቅ ሰምተው ሊጠራቸው ፈልጎ ነበር፣ ግን ደግሞ ሊያቋረጣቸው አልፈለገም። ወደ መኝታ ቤቱ ሄደና የራስጌ መብራት የተቀመጠበትን አነስተኛ ሳጥን ቁልፍ ከፍራሹ ስር በማውጣት ከፈተው። ባለላደው የሰጠውን የጠበቃ ኤርሜያስን ማስታወሻዎችን አገኘው። ካቋረጠበት ማንበብ ቀጠለ። እንዲህ ይላል። ጌዲዮን ማለት በጋለ ፍቅር ላይ ውሃ የሚቸልስ ሰው ነው። እሱ ይቅርታን አያውቅም። እሱ በድሎ አይረካም፣ መርዛ አሰቃይቶ ይገላል። ጌዲዮን እጅግ በጣም አሰቃይቶ ይገላል ይላል። አዳም ቆይ እኔ ነኝ ልክህን የማሳይክ፣ ብቻ ፈጣሪ ልቦና ይስጥ አለ። ከዛም ሂዋን ስትጠራው ሰምቶ ሮጦ ከመኝታ ቤቱ ወጣ። አቤት ብሎ ሲወጣ የሂዋንን ውበት አይቶ ፈዞ ቀረ። አጭር ከሰውነቷ ጋር የተጣበቀ ልብስ፣ በግብዳ ጫማ፣ ፀጉሯን ተፈርዛና ዲና በጥሩ ሁኔታ ያልበዛ ያላነሰ ሜካፕ ቀብታት በጣም አምሮባታል። አዳም በመብዘዙ ዲና በጣም ተዝናንታለች። ሕዋን ልቧ በሀሴት ተሞልቷል። አዳም ወደ ሕዋን ጠጋ ብሎ በጣም አምሮብሻል አላት። ቅድም እንደዛ ተንኳታ አብዴ መሰለች ሕዋን አበባ መስላ ተደምሟል። ዲና በበኩሉ እንደ ህይዋን ባዘንጥም ጥሩ ልብስ ለብሳለች። አዳም ዲናን አይቼ አርጉ አደራ ክፍል 22 ይህን ይመስል ነበረ። በክፍል 23 እስከምንገናኝ ሰናይ ጊዜ አድማጭ ተመልካቾች፣ የዛሬው ትረካ እዚህ ጋር በቃ እስከ ቪዲዮው ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ቪዲዮን ሼር ላይክ እያደረጋችሁ አበረታቱኝ። ሼር ላይክ እያደረጋችሁ ለምት ለምታበረታቱኝ እጅግ በጣም አመሰግናለሁ። ሰናይ ጊዜ ባይ።